ሁለቱ ባላንጣዎች የምን ጊዜ ምርጥነታቸውን ለማስመስከር ጊዜ አጠራቸው ይመስላሉ። ምንም እንኳን እርስ በእርሳቸው ሲነቃቀፉ ባናይም ደጋፊዎቻቸው ግን የመረረ ብሽሽቃቸውን ዛሬም ድረስ አላቆሙም። የሜሲ ደጋፊዎች የምን ጊዜ ምርጡን ለማወቅ ባላንዶሩን መቁጠርና የዓለም ዋንጫ ማየት በቂ ነው ሲሉ የሮላንዶ ደጋፊዎች ደግሞ ችሎታ በዋንጫ ብቻ አይለካም እያሉ የሮላንዶን አስደማሚ የአካል ብቃት ጥንካሬና ችሎታዎችን መዘርዘር ይጀምራሉ። በዛሬው ቪዲዮ በሜዳ ውስጥ የሚሆን ከሜዳ ውጭ ያላቸውን እንቅስቃሴ፣ እንዲሁም የሀብት ደረጃቸውን ተመልክተን የምንጊዜውም ምርጡን ስኬታማ ስፖርተኛ ትመርጣላችሁ። ሊዮኔል አንድሬስ ሜሲ የአርጀንቲናው ማራዶና የኳስ ንጉስ ሆኖ በዓለም ላይ ዝናው ሳይበርድ ከጣሊያናውያን እናትና አባቱ የተወለደው ሜሲ የእግር ኳስ ፍቅር ያደረበት ገና አፉን ሳይፈታ ነበር። በዚህም ምክንያት ገና በአራት ዓመቱ በአካባቢያቸው የሚገኘውን ግራንዶሊ ክለብ ይቀላቀላል። በዚያም ድንቅ ብቃትን እያሳየ ከተጋጣሚያቸው አቅም በላይ እየሆነ ያስቸገረው ሜሲ ለአርጀንቲና ብሔራዊ ቡድን ተጫዋቾችን በማፍራት ከሚታወቀው ከኒው ኦልድ ቦይስ አይን ውስጥ ይገባል። በዚያም ድንቅ ብቃቱን እያሳየ ይቀጥላል። ነገር ግን ሁሉም አልጋ ባልጋ አልቀጠለም። የ11 ዓመቱ ሜሲ የግሮዝ ሆርሞን ዲፊሽንሲ እንዳጋጠመው በሐኪሞች ይረጋገጣል። ይህ ህመም በሰውነታችን ውስጥ ለማደግ የሚጠቅመውን ሆርሞን የሚቀንስ ህመም ሲሆን ይህን ለመከላከል በየቀኑ መርፌ የተወጋ ራሱን መንከባከብ ነበረበት። ነገር ግን ያ አዋጭ አልነበረም። ዘላቂ ህክምና ግዴታ ማግኘት ነበረበት። ታዲያ ያንን የህክምና ወጪ የሚሸፍን ትልቅ አቅም ያለው አካል ግዴታ ያስፈልጋል። ያም ክለብ ባርሴሎና ነበር። የባርሴሎናው ቴክኒካል ኃላፊ የነበሩት ካርሎስ ራዣቅ ምንም እንኳን በጥበቡ ተደመው ይህን ምትሃተኛ ተጫዋች በእጅ ለማድረግ ቢያስቡም የቦርድ ዳይሬክተሮቹ ግን ዕድሜውን እና የአካላዊ ቁመናውን ተመልክተው ሲያመነቱ ነበር። ታዲያ ይህ ዕድል እንዳያመልጣቸው የሰጉት ካርሎስ ራሻቅ በአጠገባቸው ባገኙት ናፕኪን ላይ ይህን አጋጣሚ ሳያመልጣቸው ያስፈርጉታል። ይህም የሜሲ ድንቅ ችሎታ የፈጠረባቸውን ስሜታዊነት የሚያሳይ ነበር። ይህም ታሪካዊ ሶፍት በሜሲ የጠበቃ ቢሮ ውስጥ እስከዛሬ ድረስ ለታሪክ በፍሬም ተደርጎ ተቀምጧል። ሜሲና ባርሳ ግንኙነታቸው በዚህ መልኩ ይጀመር እንጂ ወደፊት ግን ሕይወቱን ለመቀየር የበቃ ነበር። ሜሲ የዋናውን ቡድን ላይ ባደረገው የመጀመሪያው ሰባት የሊግ ጨዋታዎች አንድ ጎል ነበር ያስቆጠረው። ያም መጥፎ ባይባልም አስደማሚ የሚባል አጀማመር አልነበረም። ምንም እንኳን አስገራሚ ጥበቡ አብሮት የነበረ ቢሆንም በትልቁ ጀምረው ደብዛቸው እንደሚጠፋ ተጫዋቾች ለመሆን ያልፈለገ ይመስላል። የፔፕ ጋርዲዮላ ወደ ባርሳ መምጣት በሜሲ ህይወት ውስጥ ትልቅ ለውጥ ነበር የፈጠረው። ጥሩ ካልሆነው የአመጋገብ ምርጫው አስቶ ኮካኮላ አብዝቶ ያፈቅር ለነበረው ሜሲ እያንዳንዱን እንቅስቃሴውን በመቆጣጠርና አመጋገቡን በማስተካከል የአካል ብቃቱ እየጨመረ እንዲሄድ እገዛ አድርጎለታል። በጊዜው የባርሳ ኮከብ የነበረው ሮናልዲንሆ ጋውቾ በተደጋጋሚ በሚያሳያቸው የምግባር ጥሰቶች ምክንያት ከባርሳ መባረሩ የሜሲ ልዩ ብቃት እንዲወጣ እድል ሰጥቶታል። ሜሲ ከተለመደው አካል ብቃት ላይ ካተኮረው የእግር ኳስ ጥበብ ወጣ ያለ ይመስላል። እሱ እግር ኳስን በአይኑና በጭንቅላቱ የሚጫወት ተጫዋች ነው። የረዘመ ቁመት የሰፋ ደረት የለውም። በደቃቃ ሰውነቱ ኳስ እያንከባለለ ያለምንም ከልካይ ሲያልፍ ኳሱ ከእግሩ ጋር በስስ ገመድ የታሰረ እንጂ ወደ ተቃራኒ ቡድን ለመሄድ ነፃ ፍቃድ ያለው አይመስልም ነበር። ሜሲ የተጋጣሚ ክፍተት የማየት ችሎታውና በጠባብ የተጋጣሚ ክፍተት መካከል የሚያቀብላቸው ኳሶች እንዲሁም ደግሞ አቅጣጫ የመቀየር ፍጥነቱና በተጫዋቾች መካከል ሰንጥቆ የማለፍ ብቃቱ የሜሲ ችሎታ ለእሱ ብቻ የተሰጠና ለሌሎች የማይሰራ ያስመስለዋል። ሜሲ በእግር ኳስ ሕይወቱ በአጠቃላይ እስከ ኤፕሪል 2025 ድረስ 856 ጎሎችን ያስቆጠረ ሲሆን በግሉ ስምንት ባላንዶር፣ አንድ ፊፋ ወርድ ፕሌየር ኦፍ ዘ ይር፣ ሁለት ምርጥ የፊፋ ወንድ ተጫዋች፣ አንድ የፊፋ ፑስካ አዋርድ፣ ስድስት የአውሮፓ የወርቅ ጫማዎችን፣ ሶስት የፊፋ ምርጥ ተጫዋች፣ ሁለት ፊፋ ወርልድ ካፕ ጎልደንቦል፣ አንድ ኮፓ አሜሪካ ጎልደንቦል፣ ዘጠኝ የላሊጋ ምርጥ ተጫዋች፣ ስምንት የላሊጋ ምርጥ ጎል አስቆጣሪ፣ ስድስት የቻምፒዮንስ ሊግ ምርጥ ጎል አስቆጣሪ ዋንጫዎችን አንስቷል። የኳሱ ንጉስ በሙያው በትንሹ ወደ 300ሺህ ከሚገመት ደሞዝ አንስቶ እስከ ከፍተኛ 75 ሚሊዮን ድረስ ደሞዝ የተቀበለ ሲሆን አሁን ላይ ደግሞ 800 ሚሊዮን ዶላር የሚጠጋ ጠቅላላ ሀብት እንዳለው ይነገርለታል። አሁን ካለበት የኢንተር ሚያሚ ክለብ ከ50 ሚሊዮን እስከ 60 ሚሊዮን የሚጠጋ ክፍያ የሚያገኝ ሲሆን ከሚሰራቸው ማስታወቂያዎቹ ደግሞ ከ100 ሚሊዮን በላይ ዶላሮችን እንደሚሰበስብ ይነገርለታል። አሁን ላይ የራሱን የኦንላይን ብራንድ ኮሌክሽን ከመሸጥ ጀምሮ ኤምአይኤም የተባለ ሆቴልን በመገንባት እና በውድ ዋጋ አገልግሎት እየሰጠ ከፍተኛ ገቢ የሚያገኝ ሲሆን ከዚህም በተጨማሪ የካምፓኒዎችን ሼር እየገዛ ኢንቨስት በማድረግ ሀብቱን እየገነባ ይገኛል። የሜሲ ህይወት በሚያገኘው ገቢ ልክ የተንደላቀቀ ሊባል የሚችል ነው። የተለያዩ ቅንጡ የመኪና ስብስቦች፣ ቅንጡ ሰዓቶች እንዲሁም በባርሴሎና እና በአርጀንቲና የሚገኙትን ጨምሮ በአሜሪካ እና በአውሮፓ ውስጥ የተለያዩ ቤቶችን መግዛቱ ለዚህ እንደማሳያ ነው። ከዚህም በተጨማሪ የራሱን የበጎ አድራጎት ድርጅት መስርቶ በሕፃናትና በስፖርት ክለቦች ላይ ድጋፍ ያደርጋል። ከዚህ የስፖርት የዝና እና የገንዘብ ዓለም በስተጀርባ ሜሲ አንድ ሌላ ደጋፊ አለው፣ አንቶኒና ሩክዙ። አንቶኒና ርኩዞ ጋር የተዋወቁት ገና የአምስት ዓመት ልጆች ሆነው ነበረ። በ2007 ዓመተ ምህረት የጋራ ጓደኛቸው የሆነው አንድ ልጅ በመሞቱ የሀዘኑ ያቀራርባቸዋል። በኋላም በ2008 የፍቅር ግንኙነት ይጀምራሉ። በኋላም አድጎ ወደ ትዳር ይገባሉ። አሁን ላይ ከሶስት በላይ ልጆችን በጋራ አፍርተዋል። ሜሲ ከአርጀንቲና ጋር ባለው ቆይታ ኳ ዴላሪን አንስቶ እስከ ዓለም ዋንጫ ድረስ ማሳካት ይቻለ ነበር። ቀደም ሲል ሲወቀስበት የነበረውን የዓለም ዋንጫ በመጨረሻ የእግር ኳስ ዘመኑ በማሳካቱ ትልቅ ድልን ተጠቃጋጅቷል። ክርስቲያኖ ሮላንዶ ዶስ ሳንቶስ አቬሮ 1985 የካቲት አምስት ቀን በትንሿ ማዴራ ደሴት ፖርቹጋል ውስጥ ከእናቱ የውርጃ ውሳኔ ተርፎ የተወለደው ክርስቲያኖ ሮላንዶ ዛሬ ላይ የዓለማችን ምርጡ ተጫዋች ለመሆን በቅቷል በጊዜው ታዋቂ ተዋናይ የነበሩት ሮላንድ ሬገን የአሜሪካ ፕሬዚዳንት የነበሩበት ጊዜ ነበር በዛም ምክንያት ነበር አባቱ ሮላንዶ ሲል ስሙን ያወጣለት በወቅቱ በአካባቢያቸው ካሉ ታዳጊዎች ጋር እግር ኳስን እየተጫወተ ነበር ያደገው ነገር ግን ትምህርት ላይ ብዙም ጥሩ አልነበረም በዚህና በትምህርት ቤት ጓደኞቹም ሆነ በአስተማሪዎቹ በደረሰበት መገለል አስተማሪው ላይ ወንበር ወርውሮ ከትምህርት ቤቱ ይባረራል። በዚህም ምክንያት ህይወቱ ሙሉ በሙሉ ወደ እግር ኳስ ያዞራል። ይህ ድንቅ ጥበበኛ በአስራ አራት ዓመቱ ነበር ስፖርቲንግ ሊዝበን የተባለውን ክለብ የተቀላቀለው። በዚያም ድንቅ ብቃቱን እያሳየ ቢሆንም የእግር ኳስ ህይወቱ ላይ አንድ ትልቅ እንቅፋት ይደቀንበታል። ይህም ከፍተኛ የልብ ህመም እንዳለበት መታወቁ ነበር። የህክምና ወጪውን መሸፈን ለማስችለው እናቱ ምን ነው ባለው የሚያስብል ነበር። ይሁን እንጂ የቤተሰቡ አባላት ባደረጉለት ድጋፍና በእናቱ ፈቃድ ቀዶ ጥገና ተደርጎለት ወደ እግር ኳስ ሕይወቱ ይመለሳል። በ2003 ዓ ም ስፖርቲንግ ሊዝበን ዩናይትድን 3 ለ1 በሆነ ውጤት ያሸንፋል። በዚህ ጨዋታ ላይ የክርስቲያኖ ሮላንዶ ጥረት የተመለከቱት የዩናይትድ ተጫዋቾች በወቅቱ የነበሩትን የዩናይትድ አሰልጣኝ አሌክስ ፈርጉሰንን ተጫዋቹን እንዲገዙ ግድ ይሏቸዋል። ታዲያ በቀጣዩ ዓመትም በ2004 ዓ ም ማለት ነው፣ በ12 ሚሊዮን ዶላር ክርስቲያኖ የማንቸስተር ዩናይትድ ክለብ ይቀላቀላል። በዚያም ድንቅ ብቃቱን ለዓለም ያሳያል። ክርስቲያኖ ባለው ተፈጥሮ ብቃት ላይ አካላዊ ጥንካሬውን ለመጨመር አላመልታም ነበር። ክርስቲያኖ የማይደክመው እግር ኳስ ለሱ ሥራ ሳይሆን መዝናኛው የሆነ ነበር። እንዲሁም በራሱ ላይ ያለው ከፍተኛ አመለካከት ከአሸናፊዎች ጠርታ እንዲቀመጣ ይቦታል። ሮላንዶ ከዩናይትድ ጋር በነበረው ቆይታ ሶስት የፕሪምየር ሊግ ዋንጫዎችን፣ አንድ ኤፍ ኤ ካፕ፣ ሁለት የሊግ ካፕ፣ አንድ ኤፍ ኤ ኮሚኒቲሽን ዋንጫ እንዲሁም አንድ ቻምፒዮንስ ሊግ ዋንጫ እና አንድ የፊፋ ክለቦች የዓለም ዋንጫን አሳክቷል። 2009 የቻምፒዮንስ ሊግ ፍጻሜ ከባርሳ ጋር የተገናኘው ዩናይትድ ሁለቱንም የምንጊዜም ምርጦቹን ያገናኘበት ነበር። በጨዋታው ባርሴሎና ሁለት ለባዶ ሲረታ መሸነፍ የማይወደው ክርስቲያኖ ሮላንዶ ጉዞን ወደ ሪያል ማድሪድ በማድረግ ተቀናቃኙን ፊት ለፊት ለመጋጠም እድሉን ፈጠረ። ከሪያል ማድሪድ ጋር በነበረው ቆይታ ችሎታው እጅግ እየጨመረ ከተቀናቃኙ የዓለም ምርጥ ጋር ባላንዶር የሚነጣጠቁበት ወቅት ነበር። ከማድሪድ ጋርም የተለያዩ ድሎችን የተቀዳጀበት ወቅት ነበር። ሁለት የላሊጋ ዋንጫ፣ ሁለት ኮፓ ዴላሪ፣ ሁለት ሱፐር ኮፓ ኢስፓኛ አራት የቻምፒየንስ ሊግ ዋንጫ፣ ሁለት የዩኤፍኤ ሱፐርካፕ ዋንጫ እንዲሁም ሶስት የፊፋ ክለቦች የዓለም ዋንጫ አሳክሏል። በሪያል ማድሪድ የነበረው ቆይታ እጅግ ስኬታማ ቢሆንም ከአሰልጣኙ ፔሬዝ ጋር የነበራቸው አለመግባባት እንዲሁም የሚፈልገው የደሞዝ ጭማሪ አለማድረጋቸው ከዛም በተጨማሪ ክለቡ ሙሉ ትኩረቱን ከሱ ላይ ማንሳቱን ተከትሎ በ117 ሚሊዮን ዶላር ወደ ጁቬንቱስ ዝውውር ያደርጋል። በዚህም በአዲስ መንፈስ የእግር ኳስ ሕይወቱን ይቀጥላል። ክርስቲያኑ በአጠቃላይ እስካለፈው ወር ድረስ 931 ጎሎችን አስቆጥሯል። በግሉም አምስት የባላንዶር ሽልማት፣ አንድ የፊፋ ምርጥ ተጫዋች፣ ሁለት የፊፋ ምርጥ ወንድ ተጫዋች፣ አንድ የፊፋ ፑስካ ሽልማት፣ አራት የወርቅ ጫማዎችን ሽልማት፣ ሶስት ምርጥ የአውሮፓ ዋንጫ ተጫዋች፣ አንድ የፊፋ ክለቦች የዓለም ዋንጫ ጎልደን ቦል ሁለት የሴሪኤ ምርጥ ተጫዋች አንድ የሴሪኤ ምርጥ ጎል አስቆጣሪ ምርጥ የሲዝኑ የፕሪምየር ሊግ ዋንጫ አንድ የፕሪምየር ሊጉ ጎል ደንቡት ሦስት የላሊጋ ምርጥ ጎል አስቆጣሪ እና ሰባት የቻምፒዮንስ ሊግ ምርጥ ጎል አስቆጣሪ ዋንጫዎችን ሰብስቧል። አሁን ላይ በአልናስር እስከ 200 ሚሊዮን ዶላር የሚገመት ዓመታዊ ገቢ የሚያገኘው ሮላንዶ የናክ የሙሉ ሕይወት ዘመን አምባሳደር ነው። ከዚህም በተጨማሪ የራሱ ሲአር 7 ብራንድ አልባሳት፣ ጫማዎች፣ ሽቶዎች እንዲሁም የተለያዩ ፋሽን ውጤቶች መሸጫ ያለው ሲሆን ፔስታን ሆቴል ግሩፕ ከሚባል የሆቴል ድርጅት ጋርም በመተባበር የሆቴል ቢዝነስ ውስጥ ይሳተፋል። ከዚህ በተጨማሪ የፀጉር ንቅለ ተከላ ክሊኒክን ባለቤት ነው። በእነዚህም ይሁን ባልጠቀስኳቸው ሌሎች ቢዝነሶችና ኢንቨስትመንት የሚሳተፈው ሮላንዶ ጠቅላላ ሀብቱ ከ1 ዶላር በላይ ይገመታል። ሀብት በሀብት ላይ የሚደረበው ይህም ሰው ታዲያ የቅንጦት ሕይወቱን በዛው ልክ የሚመራ ነው እና የራሱን የእርዳታ ድርጅትም አቋቁሞ የሚረዳ ነው። ከዚህም በተጨማሪ በየጊዜው ደም እንደሚለግስም ዓለም ያውቅለታል። የትዳር ህይወቱን ስንመለከት ክርስቲያኖ ሮላንዶ እና ጆርጂና ሮድሪጌዝ ጉሺ ስቶር ውስጥ እንደተዋወቁ የሚነገር ሲሆን ከዛም በ2016 ዲስኒላንድ ፓሪስ በታዩበት ወቅት ነበር ለመጀመሪያ ጊዜ ግንኙነታቸው የወጣው። ከዛም ወደ ትዳር አድጎ ልጅ አፍርተዋል። ምንም እንኳን በእግር ኳስ ሜዳ ላይ ብዙዎች የሜሲ ደጋፊ ሆነው ቢገኙም ባለው የማህበራዊ ህይወትና የቢዝነስ አመራር ጥበቡ ላይ ክርስቲያኖ ሮላንዶ በሀብት ደረጃ ታላቅነቱን አስመስክሯል።